እግዚአብሔር የሚያዝነው እግዚአብሔር የሚጸጸተው መቼ እንደሆነ ታውቃላች? ሰው ቃሉን ሰምቶ መመለስ አልችል ያለቃል ምሳሌ የሚገባ ሰው የጠፋ እንደሆነ ወገኖቼ በማን ልንድን እንችላለን? እኛ በወረደው በተወለደው በክርስቶስ ነው እንጂ በሌላ በማን ልንድን እንችላ በማን ልንመካ እንችላለን? ወገኖቼ በተቆረሰ ስጋው በፈሰሰ ደሙ ነው እንጂ በምን ልንታረቅ እንችላለን? ከአምላካችን ጋር አጋንንት ሰውነታችን መዘባበቻ አድርገውት እስከ መቼ ድረስ እንኖራለን? አጋንንት መሳለቂያ አድርገውት፣ ልባችንን ተካፍለው ገዝተውት፣ አጋንንት ወርሰውት እስከ መቼ እንኖር? የዓለም መጨረሻማ ሁን ነው ወገኖች፣ የዓለም መጨረሻማ ዛሬ ነው። አሳቾች የበዙበት ዘመን ነው። ስለ ክርስቶስ በሐሰት ብዙዎቹ የሚናገሩበት ዘመን ስለ ክርስቶስ እውነት የሚናገሩትን እንዳይናገሩ የሚያስጠነቅቁበት የሚያሳድዱበት ዘመን። በሚያልቅ ዓለም ስንፋጭ የማያልቀው ዓለም እያመለጠ ነው። ክርስቶስ ለሞቱ ሰዎች አልቅሷል። ክርስቶስ አጋንንት ለከበቧት ለአይሁድ ሰውነትም አልቅሷል። ወሶበሪያ ያለ ሀገር በተሄዳይነ ሶስት ጊዜ ሲያለቅስ አይቷን። ክርስቶስ አንድ ጊዜ ስለ አልአዛር፣ ሁለተኛ ስለ ይሁዳ፣ ሦስተኛ ስለ አይሁድ ወይም ስለ ኢየሩሳሌም። ኢየሩሳሌም አይሁድ ማለት አይሁድ ናቸው። ስለ ኢየሩሳሌም ሲያለቅስ ክርስቶስ ስለ አይሁድ ሰውነት ማዘኑ አልቅሱ ነው። የአይሁድን ሰውነት አጋንንት ከበዋት፣ መዘባበቻ መሳለቂያ ብዷት ባየ ጊዜ ኢየሱስ ክርስቶስ አለቀሰ። ይሁዳንም ከወንድሞቹ ተለይቶ ሰይጣን ማርኮስ ወስዶ እያየ ያለቅስነት ነው ሲነግረው አልሰማምና ሲነግረው ታውቆብኛል ብሎ ንስሐ አልገባም እና አለቀሰለት፣ ይላል እግዚአብሔር። የሚያዝነው እግዚአብሔር የሚጸጸተው መቼ እንደሆነ ታውቃላች? ሰው ቃሉን ሰምቶ መመለሳለችሁ ሊያለቃል ነው። ምሳሌ የሚገባ ሰው የጠፋ እንደሆነ የእግዚአብሔር ማዘኑ የአንድ ጊዜ ነው። ለአይሁድ ያለቀሰው ለዚህ ነው፣ ቢነግራቸው የማይመለሱ በመሆናቸው ከዚህ በኋላ ሌላ ክርስቶስ አይወርድላቸው፣ ከዚህ በኋላ ሌላ ኢየሱስ አይወለድላቸው፣ ሌላ መሲህ የላቸው፣ ይኸው ነው። በአህያ ተጭኖ ወደ መቅደስ የገባው ክርስቶስ መጽሐፍ የሚያወጣቸው እሱ ነው። የሕፃናትን አንደበት የፈታው እንዲዘምሩለት እንዲያመሰሱ ነበር። እሱን እናንቀበልማ በዚህ ካልዳኑ በሌላ በምንሄድ እንችላል። በነቢያት ነገራቸው ኋላ ደግሞ እነሱም ባይሰሟቸው እነሱን ሰምተው ባይመለሱለት እሱ ራሱ መጥቶ አስረዳቸው ነገራቸው። ከነገራቸው ከሱ በቀር ከተወለደላቸው ከወረደላቸው ከሱ በቀር ሊወርድላቸው ሊወለድላቸው የሚችል ሌላ ማንም የለም። በወረደው በተወለደው ደግሞ አላመኑም። የተቆረሰ ስጋውን እንደምናምንቴ እንደ ረከሰ በድን ቆጥረው ጣሉት፣ ወደ መቃብር ወረወሩት። ለዚያ ለተቀደሰው ሰውነቱ መራራ ሐሞት ጋቱት፣ አጠጡት እንጂ አንዳቸውን ሊድኑበት አልፈለጉም። በሕይወት ሳለ ልብሱ እንዳሰው ድነውበታል። ከሞተ በኋላ ግን በድን ርኩስ እንደምትለው እንደ ኦሪት ዘመን በዚያ ዘመን ነበሩና በድን ርኩስ ብለው ወደ መቃብሩ ሩረታል ማንም ወደ መቃብሩ መጥቶ በአይሁድ ልማድ እንደ ልማዳቸው እንኳን ሽቱ እንዳይቀባው ከልክለውበታል። ስለዚህ በማን ሊድኑ ይችላሉ? ወገኖቼ በማን ልንድን እንችላለን? እኛ በወረደው በተወለደው በክርስቶስ ነው እንጂ በሌላ በማን ልንድን እንችላ በማን ልንመካ እንችላለን? ወገኖቼ በተቆረሰ ስጋው፣ በፈሰሰ ደሙ ነው እንጂ በምን ልንታረቅ እንችላለን ከአምላካችን ጋር? ወገኖቼ አሁን በተሰበከው ወንጌል ንስሐ ብንገባ ነው እንጂ በሌላ በምን ልንድን እንችላለን? ሌላ ወንጌል እንጠብቃለን? ሌላ ወንጌል ይወርድልናል? ይሰበክልናል? ከክርስቶስ ሌላ ሊቀ ካህናት ይሾምልናል? ይመጣልናል? አይመጣም። ሌላ የሚወርድ የምትጠብቁታለ ንስሐ ማንገባው ማንመልሰው ክርስቶስ በወደደው በመረጠው መንገድ የማንሄደው የማንጓዘው እግዚአብሔር ባስተካከለልን ህይወት ውስጥ ገብተን ማንመራው ሌላ ምን ጠብቀው መሲ ያለን የሚያድነን ተስፋ የምናደርገው ሌላ አለ ሌላ እኮ ደጅ የምንጠራው ምን ጠብቀው መሲ የለም ነፃ ያውጣን ዘንድ ታዲያ አጋንንት ሰውነታችንን መዘባበቻ አድርገውት እስከ መቼ ድረስ እንኖራለን አጋንንት መሳለቂያ አድርገውት ልባችንን ተካፍለው ገዝተውት አጋንንት ወርሶት እስከ መቼ እንኖራለን? አይሁድ ለዚህ ነበር ያሳዘኑት። እንኳን ቤተ መቅደሱ ሰውነታቸው ይፈርሳል። እንኳን ቤተ መቅደሱ ሰውነታቸው ያጋንንት መመላለሻ ሆኗል። እንኳን ኢየሩሳሌም መሬቷ የሰው ልብም ረክሷል ሲሉ ይፈርሳል አላቸው። ይህ መቼ ይሆናል ንገረን፣ የዓለም መጨረሻ መቼ ነው? ለካ ዓለምም ያልፋል ለካ ዓለምም መጨረሻ አለው ወገኖች፣ ለካ ሁሉም ነገር ያበቃል መጨረሻ አለው አለ እነሱ ሲጠይቁት እሱም የመለሰላቸው ዓለም አያልፍም ብለው አይደለም። ዓለም እንደሚያልፍ ምልክቱን ነገራቸው። የመጨረሻውን ዘመን ምልክት ነገራቸው። ዓለም አያልፍም አላላቸው። ማን ነግሮን ነው ወገኖች ዓለም እንደማያልፍ? ይህን ዓለም እንዲህ ሙጠኝ ብለን መከራችንን የምናየው ማን ነው ያስተማረን? የዚህ ዓለም መጨረሻ የለውም ብሎ መጨረሻ እንዳለው አድርገን እኮ ነው እንደሌለው አድርገን እኮ ነው እየተጓዝን ያለ ነው እየተስማማ እየተመቻቸን ያለ ነው። የዓለም መጨረሻ እንዳለው የሚያምን ሰው ንስሐ ሳይገባ ይኖራል? እንደሚያልቅ እያሰበ እያወቀ አንድ ሰው ለቀጣይ ህይወቱ ሳይዘጋጅ ይኖራል? በእውነት የያዝነው የጨበጥነው ነገር፣ እጃችን ላይ ያለው ነገር እንደሚያልቅ ካሰብን ለሚመጣው ቀን የሚመጣ ሌላ ነገር እናዘጋጅ፣ አይደለም እንዴ? በዚህ ዓለም ላይ የዓለም መሪዎች ለሚቀጥለው ዓለም ለሚቀጥለው ዓመት በጀት የሚሰሩት ቀኑ ሳያልቅ ነው፣ ዓመቱ ሳያልቅ ነው፣ ዓመቱ ሳይዘጋ ነው። ለሚቀጥለው ዓመት በጀት ያጉጃል። እኛ በዚህ ምድር ሆነን ለወዲያኛው ዓለም ካልተዘጋጀን ወገኖች ዓለም እንደማያልፍ የተረዳን አንመስል። አሁን ብዙ ሰው ዓለም እንደማያልፍ ሆኖ ነው። እንደሚያልቅ መጽሐፍ ቅዱስ እየነገረ መጨረሻ አለው የዓለም መጨረሻ አለው መቼንም የሚያልፈው መቼ ነው? የሚያልቀው እሚያበቃው መቼ ነው? የዓለም መጨረሻ ወገኖቼ፣ በእያንዳንዳችን ልብ የዓለም መጨረሻ ዛሬ መሆኑን ልናውቅ ይገባናል። ዓለም በእናንተ ዘንድ ዛሬ ሊበቃት ይገባል። አሸሸገዳሜ ማለቱ፣ መዝፈን፣ መደነሱ፣ መሳቅ መጫወቱ፣ አልዋልታ ማውራቱ ይብቃው። የዓለም መጨረሻ ማለት እሱን ዓለምን ከልብ አውጥቶ መጣል በዚህ ዓለም እንደሚኖር ሰው ሳይሆን በዚያ ዓለም በኩል አድርጎ ወደ እግዚአብሔር መንግሥት እንደሚተላለፍ እንደሚሸጋገር ሰው ነው መኖር ያለብን። ይሄማ ያበቃል፣ ይሄማ ያልቃል። ያውም የተነገሩ ምልክቶች በሙሉ በዘመናችን አልተፈጸሙምን? አልተደረጉምን? በእውነት ክርስቲያኖች እየተፈጸሙ እያያቸው አይደለም እንዴ? ምልክቱን ከተነገረው ምልክት መካከል የቀረ የትኛው ነው? እንደ አስታወሳችሁ ተጠንቀቁ፣ አለ ብዙ አሳቾች ይመጣሉና ብሎ የክርስቶስ ተቃዋሚ መንፈስ የሚበዛበት ዘመን እንደሚሆን የመጨረሻው ዘመን ነግሮናል። የዓለም መጨረሻማ ሁሉ ወገኖች፣ የዓለም መጨረሻማ ዛሬ ነው። አሳቾች የበዙበት ዘመን ነው። ስለ ክርስቶስ በሐሰት ብዙዎቹ የሚናገሩበት ዘመን፣ ስለ ክርስቶስ እውነት የሚናገሩትን እንዳይናገሩ የሚያስጠነቅቁበት የሚያሳድዱበት ዘመን የዓለምማ መጨረሻው ደርሷል። ወገኖቼ ልትይዙት ልትጨብጡት ስትሉ ሹልክ ብሎ የሚጠፋ ዓለም ደረስንበት ስትሉት ገና ሩቅ እንደሆነ የሚታይ ዓለም የዚህ ዓለምማ መጨረሻ ወገኖቼ ይታወቃል። ይኸው ምልክቱ ጦርነት፣ የጦር ወሬ እየሰማን ነው። እየተደረገን የማያቋርጠራ እያየን ነው። በሰው ላይ ሲፈስ እየተመለከትን ነው። ወንድም ወንድሙን ሲጠላ እየተመለከትን ነው። ከልባችን የሚፈልቀው ጥላቻ ምድርም ወልቷታል፣ ምድርን ሸፍኗታል። ሰማዩን ሳይቀር እንደደመና ጋርጆብናል፣ እግዚአብሔርን እንዳና አድርጎን አከልክሎናል። ስለዚህ የዓለም መጨረሻው አልደረሰም ብሎ የተዘናጋ ሰው ካለ ከዛሬ ጀምሮ የዓለም መጨረሻ ምልክት እየታየ መሆኑን ሊያውቅ ይገባዋል። ወገኖች የማለቅ ምልክት እየተመለከተ በልብሱ ላይ የመቀደድ ምልክት እያየ ልብስ ለሌላ ቀን ልብስም ማይገዛ ማያዘጋጅ ሰው አለ። ራቁቱን መሄድ ካልፈለገ በስተቀር ይህን ሊያደርግ አይገባው። ማለቁን የተረዳ ያየ ሰው ሁሉ ለሚቀጥሉት ቀናት ራሱን ማዘጋጀት ይኖርበታል። ወይ ራቁቱን ለመሄድ ወይ ደግሞ ሌላ ልብስ አዘጋጅቶ ልብሱን ገላውን ለመክደን ራሱን ማዘጋጀት ይኖርበታል። ምክንያቱም እያለቀ ስለሆነ ነው። ካለቀ ምን ይሆናል? መብራታችሁ ላይ ያስገባችሁት ብር ቢያልቅባችሁ ከዚያ በኋላ ብርሃን እንደሌለ ስለምታስቡ አስቀድማችሁ ትሞሉት የለም አስቀድማችሁ ታዘጋጁ የለም። ወገኖች የፀሐይን ብርሃን ወደማናይበት ዓለም እኮ ነው የምንሄደው። ክፉ ዓለም ወደዚያ ነው የምንጣለው። ፀሐይና ጨረቃ እንኳን ወደማያበሩበት ዓለም ነው የምንጣለው። እየተጣላንም እየተፋቀርንም ከምንኖራቸው እንደኛ ካሉ ሰዎች ጋር አይደለም የምንኖረው። ከአጋንንት ጋር እንዳንኖር አስቀድሞ ምልክቱን የነገረ ለዚህ ነው እግዚአብሔር። ያልቃል ብለን እንድንዘጋጅ እንድንጠነቀቅ ነው የነገረን እግዚአብሔር። በሚያልቅ ዓለም ስንፋጭ የማያልቀው ዓለም እያመለጠን ነው። በሚያልፈው ስንጨቃጨቅ የማያልፈው እያመለጠን ነው ወገኖች። እግዚአብሔር የሚመጣበት ቀን እየቀረበ ነው። ቀኑ ቀርቧል። መጽሐፍ የተናገራቸው ምልክቶች ሁሉ እየተደረጉ ነው። ፀሐዩም ይጨልማል፣ ጨረቃ እንደሚሆናል፣ ከዋክብትም ይረግፋል ነው የተባለበት። ፀሐይ የተባለው በቁሙ ፀሐይ እንዳይመስላችሁ ወገኖቼ፣ ካህናቱ ናቸው፣ ሊቃነ ካህናቱ፣ ጳጳሳቱ ናቸው። የቤተ መቅደሱ አገልጋዮች ፀሐይ የተባሉት ይጨልማሉ ይሄ ማለት በመንፈሳዊው ሰማይ ላይ በመንፈሳዊ ሕይወት የሚያበሩ አይሆኑም ማለት ነው። በዓለም ሀሳብ ይያዛሉ። ፀሐይን ደመና በጋረዳት ጊዜ በቀኑ ትጨልማለች አይደል? ትጠፋለች አይደል? ካህናቱንም የቤተ መቅደሱንም አገልጋዮች የዓለም ሀሳብ የስጋ ምኞት ይሸፍናቸዋል። ከዋክብትም ይረግፋሉ አለ። ቅዱሳኑ በቅዱሳን ስፍራ የሚገኙ ለቅድስና የሚሆነውን ቆብ የለበሱ መነኮሳት ለቅድስና የሚሆነውን ክርስትና የያዙ ምእመናን ለቅድስና የሚሆነውን መንፈሳዊ ልደት ያገኙ ሁሉ ይወድቃሉ። እኛን ሁላችንን በዲያብሎ ድንጋይ ሆነን የማናበራ እንዲያውም እንቅፋቶች ሆነን ያስቸገርን በጣም ብዙዎችን፣ ግን መጽሐፍ አስቀድሞ ነግሮናል፣ የዓለም መጨረሻ ላይ ከዋክብት የሚወድቃሉ ነው ያለው። ምዕመናን ራሳቸው በስጋ ፍላጎታቸው ውስጥ ተጠምደዋል። የስጋ ፍላጎቱ ያልገዛው ማን ነው ዛሬ? ለራሱ ያላደላ ማን ነው ዛሬ? መንፈሳዊ ህይወቱን ችላ ያላላት ሰው ማን ነው ዛሬ? ወገኖቼ፣ በእኛም በእናንተም በኩል መቅደሱ ፈርሷል። በእኛም በእናንተም በኩል እግዚአብሔር ማረፊያ ስፍራቷል። እግዚአብሔር ሲመጣ በደመና የሚነጠቅ ከኛ መካከል ማን ነው? ለመቀበል ክርስቶስ ሲመጣ ቅዱስ ጳውሎስ እንዳለው ንትመሰጥ በደመና ከምንትቀበል ለወስታ አየር ምዳለ በደመና እንነጠቃለን ያለው፣ ቅዱስ ቅዱስ እያልን ለማመስገን እንነጠቃለን። ከእኛ መካከል ለዚህ ክብር የሚበቃ እግዚአብሔር ያገኝሁን። ሰው እንዲህ እንድንሆን እንዲሆን እንድንጠብቀው ነው የሚፈልገው። እንደ ፀሐይ እንደ ጨረቃ የቀደመውን ብርሃናችንን ይዘን አያችሁት? ፀሐይ ከተፈጠረ እስከዛሬ ብርሃኑን አልቀነሰም። ጨረቃም እንዲሁ ነው፣ መንገዱን አልቀየረም። ከዋክብትም እንዲሆናቸው ስፍራቸውን አለቀቁ። ክርስቲያን ማለት በዘመን ብዛት የሚለወጥ አይደለም። ክርስቲያን ማለት ወገኖቼ፣ በዘመናዊነት ሰበብ ክርስትናውን የሚለቅ አይደለም፣ ቅድስናውን የሚያጣ አይደለም። ክርስቲያን ማለት ሁልጊዜ ቅዱስ ሆኖ እንደ ፀሐይ እንደ ጨረቃ የሚኖር ፀሐይ ስታበራ እንደምትኖር ሁልጊዜ እውነተኛ ሆኖ የሚኖር ነው። እውነተኛ ሆኖ የሚኖር ነው። ፀሐይ በወጣች ጊዜ የምታስቸግራቸው ፀሐይ እንዳታገኛቸው ጥላ ለጥላ የሚሄዱ ሰዎች ሊኖሩ ይችላሉ። ይሄ የራሳቸው ፍላጎት ነው። እናንተም እውነተኛ ኖሮ እንኑር ባላቸው ጊዜ የሚጣሏችሁ የማይፈልጓቸው ሰዎች ሊኖሩ ይችላሉ። ወገኖች እናንተ ግን ፀሐይ የሚሞቀኝ የለም ብላ መውጣቷን እንደማትተው ሁሉ እኛም እውነት ብንናገር ማን ይሰማናል ሳትሉ እውነት ተናገሩ። እውነተኛውን ኑሮ ብኖር ማን ወደኛል ሳትሉ እግዚአብሔር የፈቀደላችሁ ዕድሜ እስኪያልቅ ድረስ እውነተኛ ኑሮ መኖር እንድትለማመዱ ልትወዱ ይገባል ክርስቲያኖች። ምክንያቱም የዓለም መጨረሻ ቀርበዋል፣ ቀኑ ቀርቧል። እግዚአብሔር የሚመጣበት ቀኑ ቀርቧል። ዓለምም የሚፈጸሙበት ይሄ ዓለም ሲያልቅ የሚመጣው ደግሞ እጅግ የተሻለ በመሆኑ እንደሰታለን። እንዳንደነግጠው አስደንግጡ ነው ያለው ኢየሱስ ክርስቶስ ራሱ። እውቁ ወይ ትደንግጹ ነው ያለው። እዋቁ ተጠንቀቁ፣ አትደንግጡ ይህ ሊሆን ግድ ነውና፣ ይህ ሊሆን ግድ ነው። ጦርም የጦር ወሬ መስማት ግድ ነው። ሀሰተኛ አስተማሪዎችን መስማት ግድ ነው። አሁን እኮ በቃ በሚዲያ ሁሉ የምንሰማቸው የሐሰት ትምህርቶችን ስንሰማ ጆሮ ጭው ያደርጋሉ። ግን ይህ ሊሆን ግድ ነው። እባብ መርዙን ሊተፋ ግድ ነው። አውሬው ጅራቱን ሊያወናጭፍ ግድ ነው። ሊሆን ግድ ነው ወገኖቼ፣ በመጽሐፍ ተጽፏል። ይሄ በሆነ ጊዜ አትደንግጡ። እንደውም ማለት አይደለም ተጠንቀቁ። ስለዚህ ወገኖች አሁን ልንጠነቀቅ ነው እንጂ የሚገባ ልንጨነቅ አይደለም። አሁን እኛ የሚያስጨንቀን የስጋ ኑሮ ነው። አሁን እኛ የሚያስጨንቀን የቤታችን መፍረዝ፣ አሁን እኛ የሚያስጨንቀን በምድር ላይ የጎደለብን ነገር ነው። ይልቁንስ ተጠንቀቁ የተባልነው እንዳያስቱ፣ ይልቁንስ ተጠንቀቁ ተጠበቁ የተባልነው ኃጢአት ወግታ ወግታ እንዳትጥለን ክርስቶስ በሚመጣበት ጊዜ ክርስቶስን ሊቀበሉ ከሚወጡ ቅዱሳን እንዳሉ እንድንሆን። ያን ጊዜ የሚያለቅሷሉ፣ ያን ጊዜ የሚስቋሉ። ያን ጊዜ የሚያለቅሱ ሳቃቸውንና ተድላ ደስታቸውን ዛሬ ይጨረሱ ናቸው። ዛሬ በሁሉም ነገር ደስ ይላቸው ዘንድ እንዳያዝኑ ብለው ስለ ክርስቶስ እውነተኛ ኑሮ መኖር የፈሩ ሰዎች ነገ ያለቅሳሉ። ዛሬ በምድር ላይ ስለ ክርስቶስ መከራን የተቀበሉ ግን ነገ ይስቃሉ፣ ይደሰታሉ ደስታቸው የሆነው ክርስቶስ መቶላቸው። ዛሬ በምድር ላይ ቃሉን ሰምተው ደስ የሚላቸው ከሆን ዛሬ በምድር ላይ ክርስቶስን አስበው ደስ የሚላቸው ከሆን ዛሬ በምድር ላይ ንስሐ ገብተው ደስ የሚላቸው ንስሐ በመግባታቸው ስጋቸው ትጨነቃለት። በዚህ ምክንያት አይናቸው ያለቅሳል፣ ልባቸውም ይደክማል። ግን ክርስቶስን በማሰብ ደግሞ ልባቸው ደስ ይላል፣ ደስ ይሰኝላቸዋል። እንዲህ ሆነው የሚኖሩት ክርስቶስ መጥቶላቸው ከሱ ጋር። ለመንግስት በተሰለፉ ጊዜ ከሱ ጋራ በሚነግሱ ጊዜ ደስ ይላቸዋል ይላል። ወገኖች፣ ዛሬ የዓለም መጨረሻ የሚነገርበት ቀን ነው። ዛሬ ጻድቃን ከክርስቶስ ጋር የሚነግሱበት ቀን ነው። ዛሬ በምድር ላይ ሳሉ መከራ በስሙ የተቀበሉትን ሁሉ ክርስቶስ የሚያከብርበት ቀን ነው። የዓለምን መጨረሻ የሚጠባበቁ በጣም ብዙ ቅዱሳን አሉ። ይሄ ዓለም አልቆ ደህነኛው ዓለም እስኪመጣላቸው ድረስ ይሄ ዓለም አልፎ ዋናውን ዓለም እስኪቀበሉ ድረስ የሚጠባበቁ በጣም ብዙዎች ናቸው። ይሄ ቤት ያንተ ነው ብለውት እዚያ ለመግባት የማይጓጓ ከኛ መካከል ይኖር ይሆን? የተሻለ ደሞዝ ቆርጠውለት በዚህ ቀን ስራ ተጀምራለ ቢሉት ከኛ መካከል አንድ ሰው ያችን ደሞዝ እስኪቀበላት ድረስ በዛችን ደሞዝ ተቀጥሮ መስራት እስኪጀምር ድረስ የማይቸኩል ሰው ይኖር ይሆን? ቀኖቹ ይረዝሙበታል እንጂ እኮ ቀና ያጥርበትን ያ ሰው፣ ያንን ደግሞ እስኪበላው እስኪቀበለው ድረስ ያንንም መልካሙን ቤት ያማረውን የተሻለውን ቤት እስኪኖርበት ድረስ ይጓጓል፣ ይቸኩላል። እኛም እንደዛ ሆነን ወገኖቼ መጪውን ዓለም ተስፋ በማድረግ እንቸኩላለን። የሚመጣውን ንጉሥ ክርስቶስን በማሰብ እንፈጥናለን። ዓለም አልፎ ዓለም አልቆ መልካሙ ዘመን እስኪሰጠን ድረስ እንቸኩላለን ወገኖቼ። አሁን በዓለም መጨረሻ ዘመን ላይ ያለን እኛ ሁላችን ወገኖቼ፣ የተባልናቸውን ትዕዛዛት እንጠብቅ። በተለይ ሶስቱን፣ ተጠንቀቁ፣ ተጠበቁ፣ ተዘጋጅታችሁ ኑሩ የምትለዋል። በደንብ አስታውሱ፣ ተጠንቀቁ፣ ተጠበቁ እና ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ በንስሐን፣ ተጠበቁ ከኃጢአት ነው፣ ተጠንቀቁ እንዳያስታችሁ ነው። እስኪ ተጠንቀቁ በሉ ተጠበቁ በሉ፣ እስኪ ተዘጋጅታችሁ ኑሩ። እነዚህ ሶስቱ የዚህ ዘመን መልእክቶች ናቸው። ደግሜላችኋለሁ። ተጠንቀቁ ከመናፍቃን ትምህርት ነው ከተሳሳተ ትምህርት፣ ክርስቶስ ካስተማረው ትምህርት ውጭ ከሆነ ሁሉ ተጠንቀቁ ነው። ተጠበቁ ከኃጢአት ነው። ጽድቅ የሚመስል ኃጢአት አሁን በየደጃችን መጥቷል፣ ክርስቲያኖች ጽድቅ የሚመስል ኃጢአት ሰው መሳደብ እንደ ወንጌል የተቆጠረበት ዘመን፣ ወንጌል እንደ መስበክ የተቆጠረበት ዘመን እኮ ነው። በአደባባይ ሰውን ማዋረ ጳጳ ሲለቀስ ያለ ሁሉ መናቅ፣ ራስን ማጽደቅ ከየት የተማርነው ወንጌል ነው? ይሄን እንደ ጽድቅ ቆጥረው የሚኖር ሰዎች አሉና ጽድቅ የሚመስል ኃጢአት አለ በየደጃችን ወገን። ክብር የሚመስል ውርደት ተጠናውቶናል ሁላችንም። ተጠንቀቁ የተባለው ለዚህ ነው። ተጠበቁ የተባለው ለዚህ ነው። ክርስቲያኖች ተዘጋጅታችሁ ኑሩ። ደግሞ ክርስቶስ የሚመጣበትን ሰዓት ስለማናውቀው ነው። ምልክቱ ነው የተነገረ ብቻ። አንድ ነገር እናምናለን፣ ዓለም እንደሚያልፍና ክርስቶስ እንደሚመጣ እናምናለን። ዓለም ያልፋል። ማን ይመጣል? ክርስቶስ ይመጣል። እሱን እንጠብቃለን። ከተኛ በኋላ ከእንቅልፉ ነቅቶ የፀሐይን መውጣት የማይጠባበቅ ሰው አለ? እንደ መንገድ ቢኖርበት መንገዱን ለመጀመር መስኮቱን እየከፈተ ፀሐይን የሚያይ አይደለም እንዴ መንገደኛ? እኛም መስኮታችንን እየከፈትን የልባችንን መስኮት እየከፈትን ክርስቶስ የሚመጣበትን ቀን እንጠባበቃለን፣ ወይም ወደ ክርስቶስ መሄጃችንን ቀን እንናፍቃለን ክርስቲያኖች። ስለዚህም ተጠንቀቁ፣ ተጠበቁ የተባልን እኛ በዓለም መጨረሻ ስለሆነ ያለ ነው። አሁን ምን ቀረ? በውነት፣ ምንም እኮ የቀረ ነገር የለም። ሹመት አለ እንዳትሉኝ በዚህ ዓለም በዚህ ዘመን ሹመትም ደስ አይልም ሀብት ሀብት አለ እንዳትሉ በዚህ ዘመን ሀብትን አያረካም ምንድን ነው የቀረው አሁን ቦነስ አሁን የቀራ አለም አለ ያላለቀ አለም አለ የትኛው ነው ያላለቀ ሁሉም ከንቱ ሆኖ እያያችሁት ለየትኛው አለም ብለን እንጨነቃለን ይልቁንስ በእግዚአብሔር ቃል እሱን ተመግበን ቃሉ እንደሚነግረን በእውነተኛ ኑሮ ብንኖር ቤተሰባችን በትክክል በእውነተኛ ቃሉ ብንመራ፣ በዚያ ደስ የምንሰኝ አይደለም? የክርስቶስን መምጣት እያሰብን ብንኖር ልባችን በደስታ የሚሞላ ልባችን በእግዚአብሔር ቃል የሚያርፍ አይደለም? ልባችን በቃሉ ያርፍልን ዘንድ ክርስቲያኖች፣ የዓለምን መጨረሻ የክርስቶስን መምጫ እያስታወስን ልንኖር ይገባናል። ሁላችንም በጥበብ ይህን ዓለም ተሻግረን ወደ መንግሥቱ ወደ ርስቱ መግባት እንድንችል አምላካችን እግዚአብሔር ይርዳ። እግዚአብሔር ይስጥልን።